እና ያው የወጣውበት በዚህ ምክንያት ነው። የጎዳና ህይወት በአጠቃላይ ከባድ ነው። እውነት ለመናገር ለወንዱም ለሴቱም ከባድ ነው። አብሶ ደግሞ ለሴት ከባድ ነው። ብዙ ፈተናዎች ይገጥመናል። ሁላችንም ያው እናውቀዋለን። ሜክሲኮ ድልድይ ስር ብዙ የጎዳና ልጆች አሉ። ከዛ መካከል ውስጥ ነበርኩኝ። በሰዓቱ ወደ አስር ምናምን ከዛም በላይ የሚሆኑ ልጆች ከነሱ ጋር ነው ያሳለፉት። የተቀላቀልኩትም ያው ቤታችን እንዳለው የጎዳና ህይወት ላይ አናየውም። ምክንያቱም ቤትሽ ውስጥ ሞቆሽ ወይም ደግሞ ከእንደዚህ ህይወት ወይም ከእንደዚህ ቤት እንዴት ወጣሽ የሚል ይሰዋለ ማያምን ይሰዋለ። እና ያ ነገር ከብዙ ሰዎች ወይም የብዙ ሰው ፊት ያሳይሻል። እንደገና ያው ጎዳና ላይ ስትወጪ ብዙ ነገሮች አሉ። ወደ ሱስ ውስጥ የምትቀላቀይበት ለምሳሌ ወደ ሲጋራ እንዲሁም ደግሞ ልጆቹ እንዳየኋቸው በሰዓቱ ገና እንዳየኋቸው ሲበርዳቸው የሚጠቀሙት ይህ ማስቴዥ ምንድን ነው? ቤንዚን ቤንዚን መሳብ፣ ሲበርዳቸው እንደዚህ አይነት ነገሮች በእኔ ዕድሜ ወይም ከኔ ዕድሜ በታች ያሉ ልጆች ያሏቸው ናቸው። እንደዚህ አይነት ነገር አልገጠመኝም። በእርግጥ ግን ፀሐዩም፣ ብርዱም እንደዚህ ረሃብም አለ እዛ ህይወት ላይ ስትገቢ። ልክ አሁን እኛ ቁርስ መስራት እንደምንለው እዛ ጋር የለም ቁርስ መስራት። ሰዓቱን እራሱ አታውቂውም። በቃ ሁሉም ይሄዳል በየሆቴሉ የሚሰጠውን ይዞ ይመጣል። ባገኘሹ ሰዓት በያገሽ ቁርስ ብት የሚያቅሱ የለም፣ ምሳም ብት በዚ የሚያቅሱ የለም። እና ያ ፀሐይ ፀሐይ፣ የተፈራረቀ ዝናብ፣ ብርዱ፣ ረሃብ በዛው ልክ ያን ያን እያደረግን በዛ በዛ ምክንያት ነው እስከ ስድስት ወር ያህል አብረች የቆየሁት እና የወጣሁበት ምክንያት እና የጎዳና ህይወት ይህን ይመስላል። እንግዲህ የጎዳና ህይወት ከባድ እንደሆነ በጣም የሚታወቅ ነገር ነው። እንግዲህ እዛ በስድስት ወር ያህል ነው የቆየሽው። በጣም ከባድ ነው፣ በጣም ፈታኝ ነው። እዛ የነበሩ ልጆች ይኖራሉ እንግዲህ ከአንቺም እድሜ በታች የሆኑ ከአንቺም የሚበልጡ እና እንደው ሄደሽ አይተሻቸው ታውቂያለሽ? በምን ሁኔታ ላይ እንዳሉስ የምታውቂው ነገር አለ? እሺ፣ ወደዚህኛው ከመግባቴ በፊት በቅድሚያ እንዴት እንደወጣሁኝ ንገርሽ፣ እንዳካፈሽ እና ከዛ በኋላ ወደ ቀጣዩ እንሄዳለን። ምንድን ነው ያው እንደነገርኩስ ለስድስት ወር ያህል ቆይቻለሁ። ብዙ ጥሩ ነገርም አለው መጥፎ ነገርም አለው። ብዙ አስተማሪ ነገሮችም አሉት በዛ ህይወት ውስጥ እና ያው እንዴት ነው የወጣሁት የሚለው በአንድ አብሮ በተማርኩኝ አንድ ልጅ አማካኝነት ነው። ያው አብዛኛው ሰው ሜክሲኮን ረግጦ ነው መቼስ ወደ ስራ የሚሄደው እና እኛም የነበር ነው ደግሞ ሜክሲኮ ድል እየሰሩ ነው። እና በአጋጣሚ ልጁ ስልክ በጣም ተመስጦ እያወራ ባለበት ሰዓት ነው ፊት ለፊት የተገጣጠም ነው። እና ልጁም ስልኩን አቁሞ ቀጥታ የመጣ ወደ እኔ ነው፣ ስሜን እየጠራ ነው ወደ እኔ መጣው። እና እኔም በሰዓቱ እንደነገርኩሽ በመድኃኒት መመረዝ ስለሆነ ትንሽ አይምሮን ልክ አልነበረም እና ሁሉም አብረውኝ የነበሩት ወይም አብሬያቸው የነበርኩት ሁሉም ድንጋይ ነው ያነሳበት፣ እኔንም ጨምሮ እና ልጁ ከዛ ቦታ አልሄድም የታቀኛለህ የሚለው ነገር መጣ። ልጁ አብሮ አደጌ ወይም አብረን የተማረ ልጅ ነው እና ያው በአጋጣሚና ድንገተኛ ነው ከስራቸው የጠፋሁት እና ብዙ ቦታ ፈልገውኛል። ያቺ ሰዓት ደግሞ እኔ መወጣባት ጊዜ ናት እና ልጁ በሰዓቱ ሲመጣ በድንጋይ ነው የመታሁት ወይም በድንጋይ ነው የፈነከትኩት። ምክንያቱም አንደኛ ትንሽ ጭንቅላቴ ነው ስለሚያመኝ፣ ሁሉም በቃ ሊረባረቡበት ወሰኑ። ፖሊስ እስከ መምጣት ደረሰ እና ልጁ ምንም አይነት መጥፎ ነገር አላሳየም። በቃ እህቴ ናት ብሎ እንደዚህ ደሞ እየተንጠባጠበ ነው የሄደው እና በሰዓቱ ሄደ። ያችም ቀን እኔ ማደርኩ። ልጆቹም አይ በቃ ወንድሜ ነው ችግር የለውም ምንም እንዳይነኩት። ምክንያቱም አብረሽ ሁሉም ሰው ማለት አብረሻቸው እንደ ጎዳና ስትኖሪ መጥፎም ነገር ሲደርስብሽ ያግዙልሻል፣ ጥሩም ነገር ሲኖር አብረውሽ ናቸው። በክፉም በደጉም ማለት ነው። ስለዚህ ልጁም ሄደ። በሶስተኛው ቀን ነው በአራተኛው ቀን አብሬያቸው የተማርኩት ልጆች አሉ እነሱን ይዞ በመምጣት በቃ ማለት እኔም ከዛ ማውጣት እንዳለብኝ የተሰማኝ፣ ልጆቹ በጣም ቅር ቢሰኙም ወይም ቢደብራቸውም ምንም ማድረግ አይቻልም እና ከጓደኞቼ ጋር ወይም በጓደኞቼ አማካኝነት ለመውጣት ችያለው። ልጆቹን እንዴት ማለት ልጆቹን መለሰች ጠይቀሻቸዋል ለሚለው ተመልሼ ይጠይቂያቸዋለሁ። ከወጣዊም በኋላ ብዙ ጊዜ ያሳለፍው ታሪክ መቼም አይረሳም እና ቁጭ ብየማስባቸው እነሱን ነው። ምክንያቱም ያሳለፍሽው መቼም አይረሳም። እኛ ቤት ውስጥ ሞቆን ስንተኛ እነሱ እንዴት ነው በርዷቸው ይሆን፣ እንዴት ነው ብርዱን የሚችሉት የሚለው ነገር ይመጣል ስለዚህ መልሼም ደግሞ መጥቼ እንደምጠይቃቸው ቃልም ስለገባሁኝ ከተወሰነ ጊዜ በኋላ መጥቼ ሳያቸው ግማሾቹ የሉም፣ ወይም ደግሞ ከጓደኞቼ ጋር ለእነሱ የሚያስፈልገውን ምሳ አዘጋጅተንላቸው የሚለበስም አምጥተንላቸው በቦታው ስንገኝ የተወሰኑት የሉም። የተወሰኑት እናያገኘ ነው። በተወሰኑት ባገኘኋቸው ልጆች ግን መልሼ አንዴ ብቻ ነው የጠየኳቸው ሚተሻቸው ከሆነ ደጋጋሚ አግኝተሻቸው ከሆነ እነርሱን ወደ ቤተክርስቲያን እንደታመጪ ይሞክረሻል ወይ፣ ሞክረሽስ ከሆነ የተሳካልሻል ወይ ለማለት ነው። ወደ ቤተክርስቲያኑ ለማምጣት ወይም ደግሞ ካሉበት ህይወት ማውጣት አልችልም በሰዓቱ ምክንያቱም እኔም ከነሱ ኩል ልክ እንደነሱ እኔም ሱስ ውስጥ ነኝ ያለሁት። ያን ያህል የክርስትና እምነትን ወይም የክርስትና ውስጡን ጠልቄ እኔም ስለማላውቀው በሰዓቱ የነበረው ይሄ ነው። እና እኔም ብዙ ለነሱ የለፋሁት ወይም ያደረኩት ነገር ብዙም የለም። አብሮ አደግሽ በሆነው ወይም አብራችሁ በተማራችሁት ልጅ እንደወጣሽ ወይም ምክንያትሽ እሱ እንደሆነ ከዛ ቦታ እንድትነሺ ቀድሞ ነግረሽኛልና፣ እንዴት ነበረ በቃ ከወጣሽ በኋላ ከጎዳና ህይወት፣ በእሱ አማካኝነት ነገሮች ከተቀየሩ በኋላ ከጎዳና መልስ ደግሞ ህይወት እንዴት ቀጥ እሺ ያው ከጎዳና መልስ በኋላ ያለው ለኔ መውጣት ከጎዳና ህይወት አብሮኝ የተማረን በእሱ አማካኝነት ቢሆንም ጓደኞቼ ብዙ ናቸው። በአስራዎች ውስጥ የምንቆጠር ነን። እነሱ ሁሉ አብሮ አደጌ ናቸው ወይም ደግሞ ለእኔ እኔ በሰዓቱ ብጠፋባቸውም ወይም ከአይናቸው ብሰወርም በጣም ብዙ ነገሮችን ለፍተዋል ለእኔ እና ያው ከወጣሁም በኋላ በስነስርዓቱ ያወጣኝ ልጅ ጋር ነው የተወሰነ ጊዜ ቆየት የተወሰነ ጊዜ ቆይቼ ህክምና ማግኘት ስለነበረብኝ ካለፈው ወይም ደግሞ ቅድም እንዳስረዳዎች እና እንደጠይ እንደነገርኩሽ በመድኃኒት መመረዝ ስለሆነች ጭንቅላቴ ትንሽ የአእምሮ ህመም ገጥሞኝም ስለነበረ ያ ነገር የጎዳና ህይወት ላይም ቀጥሏል። ያው ሰዎችም እንደዚሁ ሲያዩ ብዙ ጉዳት ማደርስ ነበርና ስለዚህ ህክምናው ግዴታ ስለሚያስፈልገኝ እሱ ወደ እሱ ቤት ወደ እኔን ወደ አወጣኝ ልጅ ከጎዳና ወደ አውጥቶ ቀጥታ ከእሱ ጋር ነው መኖር የጀመርኩት። ያው ልጁ ውጭ ቤተሰቦች ውጭ ናቸው ብቻውን ስለሚኖር አንድ ክፍል ተሰጥቶኝ እሱ ጋር ነበር የተወሰነ ጊዜ የኖርኩት። ከዛ በኋላ ላለው በህክምና ከቆየሁም በኋላ የነበርኩበትን ቤት በጣም በአፋ ግኝ ስለነበር ትፈለግ ነበረ። ከህክምና በኋላ ወደዛው ነው የተመለሱት፣ እና እዛም ገብቼ ደግሞ ለመኖር ወይም ደግሞ እንደ አዲስ ራሴን አድሼ እዛው ለመኖር እና ለመቀጠል ነበር ሀሳቤ። እንደዛ አልሆነ። ምክንያቱም በዙሬ ብዙ ሰዎች ነበሩ። ብዙዎቹ የዱ ያ ማለት ከኔ ጋር የሚኖሩ ሙሉ ቤተሰብ የለም። ስለዚህ እዛም ቤትም ደግሞ መልሼ ብኖር የነበረው እሱም ስለሌለ ቤቱ በጣም በብዙ ነገሮች ይረብሸኝ ስለጀመር ያው ትንሽ ጊዜ ነው የኖርኩት። ልብሶቼን እንጂ ወደ ነበርኩበት ጓደኛ ቤት ነው የተመለስኩት እና ኑሬን ከዛ ነው የጀመርኩት፣ ከሱ ቤት ነው የጀመርኩት። በዙሬ ብዙ ጓደኞች አሉ። ለጓደኞቼ የተወሰኑ ላካፍላችሁ። ያው ሁላችንም ቀደም ብዬ እንደነገርኩሽ እኔም እሱ ሶስት ነኝ የነበርኩት ጓደኞቼም እንዳለ ሱሰኛ ናቸው። ዋናችንም ከመካከላችን ስለ እምነቱ ወይም ስለክርስትና ህይወት ስለ አኗኗራችን እንዴት እንደምንኖር እንኳን አናውቅም። ሁሉም በሱስ የተጠመደ ነው ራሴንም ጨምሮ ማለት ነው። እና ያው ሱስ ውስጥ መግባት በጣም ቀላል ነው፣ መውጫው ግን በጣም ከባድ ነው እና ስራችን፣ ስራ ያለው ስራውን ቀን ሰርቶ ማታ ወይም ስናጨስ ወይ በየክለቡ እንደዚ አይነት ህይወት ነው የነበረ። ወይም እንደዚ አይነት አኗኗር ለረጅም ጊዜ ኖረናል። ረጅም ዓመት ማለት ነው እና ያው አጋጣሚ ከጓደኞቼ አንዱ በጣም በከፋን የታመምብን እኛም አላወቅ ነው እሱም ደግሞ ትንሽ የጉበት ህክምና ማነው ህመም አጋጥሞት ረጅም ጊዜ ጥቁሩ አንበሳ ነው የተኛው። እና የእሱ ህመም አስደንግጦናል አንደኛ ሁለተኛ እናቱ አቅመ ደካማ ናት፣ እሱን ማሳከም አይችልም። እኛም ባለን ሁኔታ ለማሳከም ችለን ሁሉም ኬሱ እስከሚራገፍ ድረስ ነው ያሳከመው። ግን ህይወቱን ለመታደግ ወይም ደግሞ ግዴታ መኖር አለበት ብለን ስላሰብን አንድ ሰው ሲጎል ከመካከል በጣም ቀሪ ይላል፣ ወይም ካሳለፍሽው ነገር ያስጠላል። ህክምናውን ወይም ጥቁር አንበሳን ሳናስፈቅር ነው በስነስርዓት ውጭ ላይ ለራሳችን ቲሸርት አሰርተን ልጁን ለማሳከም በየመንገዱ ስንለምንና ህክምናውን ወይም ህክምናውን ያገኛል በሚለው ግን እንደዛም ሰብስበን እንደዛም መስዋዕት አድርገን ለምነንም ህክምናውን ቢያገኝም በሰዓቱ መትረፍ አልቻለም። ምክንያቱም በቀን አንድ ሰው አንድ ፓኮ ሲጋራ ሊጨርስ ይችላል። ያ ማለት በጣም ብዙ ነው። እራሳችን ላይ ኢፌክት አለው ብለን አናስብም። ወይም ደግሞ እራሳችን ላይ ያን ያህል ጉዳት ያመጣል ብለን አናስበው ስለነበረ አንድ ሰው ከዛም በላይ ሊያጨስ ይችላል ከዛም በላይ ደግሞ በዛው ልክ ደግሞ መጠጡን በዛው ልክ ሊቀጥል ይችላል እና እንደዛ ነበር እና የልጁም ህይወት በአጋጣሚ ያልፋል እና ልጁ ሲያልፍ፣ እውነት ለመናገር ሰው ለምን ሞተ አይባልም። ግን በእሱም ሞት መካከል ለእኛ ጥሩ ነገር ነው ይዞልን የመጣው። ምክንያቱም ሞቱ በጣም አስደነገጠን እና ደግሞ ከመካከልሽ አንድ ሰው የሚሰቅ የሚጫወት ከሆነ ሲጎልም ደግሞ በዛው ልክ ነው እና በጣም ቅር ነበር የተሰኘ ነው። ስለዚህ ከሌክሶ ካለፈበት በኋላ እኛም ቆም ብለን ማሰብ ጀመርን። ምክንያቱም ይሄ ሲጋራ ወይም ይሄ መጠጥ እኛ ላይ ጉዳት ማድረስ እንደሚችል እኛም መረዳት አለብን እና ቆም ብለን ነገሮችን ማሰብ ጀመርን። ምክንያቱም እኛም ነገ በዚሁ ከቀጠለን የእሱ ዕጣ መድረሳችን ስለማይቀር እና ያው ከጓደኞቼ ጋር ምንድን ያደረግ ነው ቀጥታ ሁሉም ነገር ካለፈ በኋላ ነገሮችን ረስተን እንደ አዲስ መኖር እንዳለብን ወጣትነት እድሜያችንን ያችንን በከንቱ መፍጨት እንደሌለብን ቆም ብለን ወይም ደግሞ ሰብሰብ ብለን መነጋገር ጀመረን እና ሁላችንም በዛ መሰረት ያችን ጥያቄ ለራሳችን አቀረብን እና እንዴት መውጣት እንዳለብን ከዚህ ሱስ ውስጥ እንዴት ህይወታችንን መቀጠል እንዳለብን መነጋገርም ማውራትም ጀመረን ማለት ነው። ያው እንደነገርኩሽ ጓደኞቼ እኔ በጣም ማለት በጣም አብሮ አደጌም ናቸው። በጣም ነው የምንዋደደው። የሆነ ነገር እንኳን አውርተን እኔ ተቃራኒ ኮንኩ ወደ እኔ ነው የሚያመዝኑት። ሁሉም አንድ ነው፣ ማናችንም ተለያይተንም አናቅም። እና ስለዚህ የወደፊት እንትናችንም ላለመለየት፣ ጥሩ ደረጃ መድረስም ስላለብን፣ ህይወትን ቆም ብለን ማሰብም ስላለብን ከዚህ ሱስ ውስጥ መውጣት አለብን ብለን ለራሳችን አሳምን ነው። ስለዚህ ሁላችንም እኛ ጋር ምንድነው አንዱ ለአንዱ አይደለም የሚነጋገረው፣ ሰብሰብ ብለን ነው እንዴት ነው እዚህ ሱስ ውስጥ የምንወጣው ወይም ደግሞ ህይወትን መኖር እንዳለብን ለራሳችን አሳምንና ሁላችንም በየቀኑ የምንገናኝ ከሆነ በየቀኑ እዛ ነገር ውስጥ ነው የምንገኘው። ምን ሆነው። ስለዚህ ያችን ጥያቄ ይህ ግዴታ መመለስ አለብን እና ከሳምንት በኋላ ነው የምንገናኙ ተባባለን እና ያው ከሳምንት በኋላ ሳምንታትን አስቆጠርን። ከሳምንት በኋላ መልሰን እንደ ስብሰባ ወይም እንደመነጋገር ሆነ እና ሁሉም በቃ ከራሴ ጀመርኩኝ እኔ መለወጥ እንዳለብኝ ከዚህ ነገር ውስጥ መውጣት እንዳለብኝ። ሁላችንም አንድ በአንድ ተነጋግረን እና ሁሉም የራሱ ሀሳብ ምንድነው በቃ መውጣት እንዳለብን ነው። ሁላችንም ቤተሰብ ያለው ለቤተሰቡ መኖር እንዳለበት ለራሱም ቤተሰብ ያለውም የሌለውም ለራሱ መኖር እንዳለበት በዛ ተነጋግረን በቃ ለምሳሌ ትንባኮ ሲጋራ በቀን አንድ ሰው የሚያጨስ ከሆነ በቀን ሁለት ሶስት አራት በቃ እንደዚህ እያለ እየቀነሰ እንዲመጣ ማለት ነው። በዛ ተስማማን ከጓደኞች ጋር ያው፣ እሱን ለመተው ወራቶችን ያስቆጠረው አንድ ወር ፈጅቶብናል። ከሶስት እንደነገርኩሽ፣ ሱስ ውስጥ መግባት ቀላል ነው፣ መውጣት ግን በጣም ከባድ ነው።